እሺ በድጋሚ እንኳን ደህና መጣችሁ። እግዚአብሔር የተባረከውን። በአዲስ ኪዳን ስላለችው ቤተክርስቲያን እየተማርነው ባለፈው፣ እንግዲህ ከዚህ ጋር በተያዘ የተመለከተ ነው። ቤተክርስቲያንን እንደው በደንብ አድርገን ለመረዳት ስዕላዊ በሆነ ሁኔታ በአዲስ ኪዳን ስለተገለጸች። ያንን ማየት እና መረዳት በጣም ጥሩ ነው። በተለያዩ ምሳሌዎች ተገልጻለች። በአንድ አይነት ምሳሌ በሁለት አይነት ምሳሌ አይደለም፣ በብዙ አይነት እነኚህ የተለያዩ ምሳሌዎች ናቸው። ደግሞ አይመሳሰሉም፣ አይገናኙም፣ አይገጣጠሙም ማለት ነው። ዋና በነኚህ ምሳሌዎች ቤተ ክርስቲያን መመሰሏን ሳይሆን ማወቅ የሚገባል ለምን በነኚህ ምሳሌዎች ተመሰለች የሚል ነው። ያለፈው፣ እንደ ተመለከት ነው ቤተ ክርስቲያን በቤተ መቅደስ ተመስላለች ወይም በህንፃ ቤት ተመስላለች እና በሌላ መልኩ ደግሞ እኛ ሰዎች ነን። እንዴት ነው ህንፃ ምን ሆነው? ይሄ በጣም በጣም ያስቸግራል። ነገር ግን ወደ እግዚአብሔር ቃል ውስጥ ስንገባና ስናይ ህንፃ እንዴት እንደምንሆን በእግዚአብሔር ቃል ውስጥ በብዙ ቦታ የተጻፈ ስለሆነ ያንን በተለይ ኢክሌሽያ የሚለውንም ኮርስ ስንወስድ በደንብ አድርጋችሁ ተምራችሁታል። ያ የብሉይ ኪዳን ህንፃ ፈርሶ የቀረ ነው፣ ከድንጋይ ከእንጨት የተሰራ ነው ብያችኋለሁ። እና ሰዎች ናቸው እነኛን ድንጋዮች እየሰበሰቡ የሰሩት። ወደ አዲስ ኪዳን ቤተ መቅደስ ስንመጣ ግን ቤተ መቅደሶች ሆነን የምንሰራው እኛ ነን። ኢንዲቪጅዋል፣ እያንዳንዳችን በየግላችን ያለን ድንጋዮች ነን። በሁለተኛ ደረጃ ደግሞ ወደዛ ቤተ መቅደስ ሆነን ለመሰራት መሄድ አለብን። እኛው ራሳችን ነን። ሰዎች ጎትተውን የሚወስዱን አይደለም። ጴጥሮስ ላይ እንዳየነው ተሰሩ ነው የሚለው። ወደዛ ሕያ ወደ ሆነው ድንጋይ ወደ ክርስቶስ ኢየሱስ ሄዳችሁ እናንተም እንደ ሕያዋን ድንጋዮች ናችሁ ተሰሩ ይላል። እና የቤተ ክርስቲያን ስራ በነገራችን ላይ አላለቀም፣ ጌታ እስኪመጣ ድረስ የሚቀጥል ነው እና ስለዚህ፣ እንደ ቤተ ክርስቲያን ስንመለከት እንግዲህ ህንፃን፣ አሁን ባልኳችሁ ሁኔታ ነው መረዳት ያለብን እንጂ ቤተ ክርስቲያን ስንል ህንፃውን ቤት አይደለም። ብዙዎቹ ቤተ መቅደስ ወይም ቤተ ክርስቲያን ብለው የሚሉት ብዙዎቹ እንግዲህ ቤተ ክርስቲያንን ቤተ መቅደስን ብለው የሚሉ አሉ። እነማን እንደሆኑ እነሱ መንገር አያስፈልጋችሁም። እኛም ቤተ ክርስቲያን ስንል ብዙን ጊዜ የሚታየን ህንፃ ቤት ነው፣ የተለያየ ህንፃ እሱ ነው የሚታየን። ግን አይደለም በእግዚአብሔር ቃል ውስጥ እንደተመለከት ነው ቤተ ክርስቲያን ሰዎች ናቸው እንጂ ህንፃ ቤቱ አይደለም፣ ማምለኪያ ቤቱ አይደለም። ስለሆነ እንግዲህ በህንፃ ተመስላለች ብያችኋለሁ። ዛሬ ደግሞ የምንማየው ቤተ ክርስቲያን እንደ ክርስቶስ አካል ወይም እንደ አካል እንደ አካል ተመስላለች። እንደ አካል ስትመሰል የማን አካል የሚል ጥያቄ ቢኖረን የክርስቶስ አካል ሆና እንደ ተመሰለች ነግሪያቸዋለሁ። በኤፌሶ ምዕራፍ አራት ቁጥር አንድ እዛ ጋር አንድ አካል የሚለው ቤተ ክርስቲያንን ነው በጌታችን በኢየሱስ ክርስቶስ ደም የተዋጁትን ብቻ የምታጠቃልለዋ ቤተ ክርስቲያን አንድ አካል ተብላለች። በመንፈስ ቅዱስ የታተሙ ወይም ሰማውያን የሆኑ ናቸው እነኚህ አንድ አካል የተባሉ እንጂ ቤተ ክርስቲያን እንዲሁ በአጠቃላይ ስንመለከት በያገሩ ብዙ ቤተ ክርስቲያናት አሉ። ስለዚህ እነሱ መኖራቸው እየታወቀ አንድ አካል የተባለው እንዳልኳችሁ የተዋጁትን ብቻ የምታጠቃልል ስለሆነ ነው። በየቦታው በየአጥባው በየአገሩ ያሉ አጥቢያ ቤተ ክርስቲያናት ሁሉ የተዋጁ አይደለም እና ያልተዋጁም አሉ የተዋጁም አሉ። ኢቨን ተዋይተውም እስከ መጨረሻው የማይዘልቁም ሊኖሩ ይችላሉ። ይቺ ግን በጌታችን በኢየሱስ ክርስቶስ የተዋጁትን ብቻ የምትሄድ ናት። ከጌታ ከኢየሱስ ክርስቶስ ወይም ከአዲስ ኪዳን ዘመን ጀምሮ በዘመናት ሁሉ ውስጥ እስካሁንም፣ ወደፊትም ያሉትን በክርስቶስ የተዋጁትን እነሱን ብቻ ነው። አንድ አካል የተባለበት ዋናው ምክንያት ለዚህ ነው። በሁለተኛ ደረጃ እቺ አካል የተባለች ቤተ ክርስቲያን አካል እንግዲህ ከአንድ ብልት አይሰራም። አካል ብዙ ብልቶች አሉት፣ አይደለም? እጅ አለ፣ እግር አለ፣ ጆሮ አለ፣ አፍንጫ አለ፣ ብዙ ብልቶች አሉት። እንዲሁም እንደ ብዙ ብልቶች ሆነን መገጣጠም የሚጠበቅብን እኛ ነን። ብዙ ብልቶች ነን እኛ ማለት ነው ኦፍኮርስ፣ በአንድ ሰው ላይ ያሉ ብልቶች ምንቆጥራቸው ጥቂቶች ናቸው። ጆሮ አንድ፣ አይን ሁለት፣ እግር ሶስት፣ አራት እያለ እኛ ቅዱሳን ግን በሚሊየን ምናልባት በቢሊየን የምንቆጠር እንሆናለንና ቢሊየን የሆኑ አካሎች ያሉ ወይ ብትሉ የፍ ኦፍኮርስ፣ ግን ዞሮ ዞሮ የክርስቶስ አካል ነን ማለት ነው። አ ኢንዲቪጁዋል፣ በየግላችን የክርስቶስ አካል ነን ኦኬ። ስንገጣጠም እንደ አካል ሆነን እንገኝና ራስ ክርስቶስ ኢየሱስ ሆኖ ይገኛል። ብልቶች እኛ ነን። ብልቶች ካሉ ደግሞ ምን አለ ማለት ነው? ራስ አለ። ያ ራስ እንግዲህ ጌታ ኢየሱስ ክርስቶስ ነው። በዚህ በቆላሲያስ ምዕራፍ 1 ቁጥር አስራ ስምንት ላይ ለራሳችሁ እንድታነቡ አይንከረጁ እዛ ጋር ስለ ቤተ ክርስቲያን በሚናገርበት ጊዜ እናንተም ብሎ የሚጠቅሰው አባባል ብትጸኑ ብትቆሙ አካሉ ናችሁ እና እሱ ደግሞ የቤተ ክርስቲያን ራስ እንደሆነ ብዙ ቦታ አለ። እግዚአብሔር ራስ የቤተ ክርስቲያን ራስ አድርጎ ሾመው ይላል። እና ክርስቶስ በራስ የተመሰለበት ዋናው ምክንያት እንዲሁ እንዲሁ ከተፈጥሮም ስንመለከት ብልቶች እራስ ከሌላቸው አይንቀሳቀሱም፣ አይሰሩም አይባዙም ህይወት የላቸውም ለብልቶች በሙሉ ህይወት የሚሰጠው ራስ ነው ማለት ነው ለብልቶች ሁሉ በአጠቃላይ መልእክት የሚያስተላልፈው ገበርን የሚያደርገው የሚቆጣጠረው ራስ ነው ስለዚህ የቤተ ክርስቲያን ራስ ክርስቶስ የተደረገበት ዋናው የቤተ ክርስቲያን መሪ የቤተ ክርስቲያን ህይወት በተለይ ህይወት የሚለው ቃል ራሱ የህይወት ምንጭ ለማለት ነው የቤተ ክርስቲያን የህይወት ምንጭ ክርስቶስ ኢየሱስ ነው። የበላይ የሆነው ጌታችን ኢየሱስ ክርስቶስ ነው። እኛ ግን እርሰ በርሳችን ሆሪዞንታሊ ምንድንን ብልቶች ነን። ስለዚህ ብልቶች እርሰ በርሳቸው እየተናነጹ እየተደጋገፉ ስራቸውን እንደሚፈጽሙ ሁሉ እኛም በጌታችን በኢየሱስ ክርስቶስ በተሰጠን ጸጋና በመንፈስ ቅዱስ እየተያያዝን እየተያዝን አንደኛ እርሰ በርሳችን እንተናነጻለን። ከሁሉ በላይ ደግሞ እግዚአብሔርን የምናገለግል እንሆናለን የቤተ ክርስቲያን ኤግዚስተንስ ቤተ ክርስቲያን በዚህ በምድር ላይ መቆየቷ መኖሯ ወይም ኦርጋናይዝድ እንድትሆን እንደ ድርጅትም ወደፊት እናየዋለን እንደ ድርጅትም ናት ባንድ መልኩ በዋናነት እግዚአብሔርን እንድታገለግል ወይም መንፈሳዊ ስራ እና ፕሮግራም አገልግሎት እንድትፈጽም በሁለተኛ ደረጃ ደግሞ አካሉ የሆነች ጌታችን ኢየሱስ ክርስቶስ አካል የሆነች እቺ ቤተክርስቲያን ብልቶች እርሰ በርሳቸው እንዲተናነጹ ነው ማለት ነው። ይህንን በደንብ አድርገን አይተናል፣ ስለ እክሌሻ በምንማርበት ጊዜ እዛ ጋር ብዙ ጊዜ አላጠፋም ማለት ነው። በሦስተኛ ደግሞ ቤተክርስቲያን እንደ ሙሽራ ተመስላለች ወይም እንደ ሚስ ተመስላለች። ይህን ብዙ ቦታ ታገኛላችሁ ይሄኛውንም ቤተ ክርስቲያን በአካል ተመስላ ብዙ ቦታ እንደተገለጸ እንደተጻፈልን በአካል እንደተሳለች እንዲሁም ደሞ በሚስት ወይም በሙሽራ ተስላ ምሳሌነት ተሰጥቶን እናገኛለን። ይሄን በምንልበት ጊዜ ስለ ወንዴና ሴቴ ጾታ እንድናስብ አያስፈልግም። እና ክርስቶስ እንደ ሙሽራ፣ እንደገና ደግሞ ቤተ ክርስቲያን እንደ ሙሽራ እንደ ሙሽሬት ወይም እንደ ሚስት እንደዛ በሚቀመጥበት ጊዜ ፎርጌት ስለ ሴቴ ጾታ እና ወንዴ ጾታ እዚ ጋር መናገር የሚፈልገው ኢንቲሜት የሆነ ሪሌሽንሽፕ ፍጹም የሆነ ኅብረትን ለማመልከት ነው። ወይም አካምፓኒየንሺፕ በቃ ጀስት በቤተ ክርስቲያን እና በክርስቶስ መካከል ያለው ኢንቲሜሲ ለማሳየት ነው። ፍጹም የሆነ ኅብረትን ለማሳየት ነው። እና እውነት ነው። ፍጹም የሆነ ኅብረት በባልና በሚስት መሀከል ያለው አሁን በአሁኑ ዘመን እንደምታዩት አይደለም። ከፍጥረት ከመጀመሪያው ጀምሮ ኢቭን ባልና ሚስት ከቤተሰቦቻቸው ተለይተው አንድ እንደሚሆኑ ነው የሚናገረው እግዚአብሔር ቃል። ሰው እናትና አባቱን ይተዋል፣ ከሚስቱም ጋራ ይጣበቃል የተባለው ለማንም አይደለም። ስለዚህ በቤተ ክርስቲያን እና በክርስቶስ መሀከል ያለው ዝምድና ለማሳየት መቀራረብ፣ ኢንቲሜሲ ወይም አካምፓኒየንሺፕ ለማሳየት ባልና ሚስት ተብለው የተጠቀሱት ለዚህ ነው እና በሰማይም ይሄ የሚቀጥል ነገር ነው። ነገራችን ላይ ኢንቲሜሲው ይቀጥላል። ይቺ ሙሽራ ጌታ ኢየሱስ ክርስቶስ ዌልካም የሚላት ጊዜ አለ። እንደ ሙሽሪት ሆና ጌታ ኢየሱስ ክርስቶስ እሷን የሚቀበልበት ጊዜ አለ። ራይ ምዕራፍ 19 ቁጥር ሰባት ላይ ታገኛላችሁ። እና አንድ ብቻ ናት እሷ ማለት ነው። ይቺ በሚስት የተመሰለችው አጥቢያ ቤተ ክርስቲያን ብዙ ሲሆኑ ነገር አጥቢያ ቤተ ክርስቲያናት በሙሉ በሚስት አልተመሰሉም። ይሄም በደንብ እንድታጤኑ እፈልጋለሁ። አንዷ ናት፣ እራስ የሆናት ክርስቶስ እራስ የሆናት ያቺ አንድ አጥቢያ ቤተ ክርስቲያን አንድ አም ሶሪ፣ አንድ አጥቢያ ቤተ ክርስቲያን ሳይሆን ያቺ አንድ አካል የሆነች የክርስቶስ አካል የክርስቶስ ሚስት ሙሽራ የተባለችው ኢትስ ኦንሊ ዋን አንድ ናት፣ አንድ ሰው ማለት አይደለም። እና የተዋጁትን ብቻ አሰባስባ የያዘች መሆኗን ለማሳየት ነው። በእርግጥ ይሄ ይሄ ጽንሰ ሀሳብ በብሉይ ኪዳንም አለ። በብሉይ ኪዳን የእግዚአብሔር ሕዝብ የእስራኤል ሕዝብ እግዚአብሔርን ብቻ ሲከተሉና ሲያመልኩ በሚስት ተመስሏል። ብዙ ቦታ ተጽፎ ታገኛላችሁ። በተለይ ሆሴ ላይ፣ ህዝቅኤል ላይ፣ ኤርሚያስ ላይ ብዙ ተጽፏል። እና የእግዚአብሔር ሕዝብ እንዳልኳችሁ እግዚአብሔርን ብቻ ሲያመልኩና ሲከተሉ በሚስት ሲመሰሉ እንደገና ደግሞ ከእግዚአብሔር ሲለዩ ጣዖታትን ሲያመልኩ ከባዕዳን መንግስታት ጋር ሲጣመሩ እንደ አመንዝራ ሴት ይቆጠራሉ፣ ብዙ ተጽፏል። ይህም በሚመለከት ሶ በሦስተኛ ደረጃ እንግዳው እንደዛ ከሆነ በሚስት መመሰሏ ቤተ ክርስቲያን ምንድን ነው የሚያሳየው ብትሉ ንጽሕናን ቅድስናን ያንን ለማመልከት ነው። እንደው መሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ከ1 እስከ ሁለት ብትመለከቱት እናንተ ለክርስቶስ ኢየሱስ ላቀርብ እንደ አንድ ድንግል ልጃገረድ አጭቻችኋለሁ ነው የሚለው። that is purity እና አጭቻችኋለሁ፣ ለክርስቶስ ላቀርባችሁ። ነገር ግን ይሄ ንጽህናችሁ እንዳይበላሽ እሰጋለሁ ነው የሚለው። በተንኮል እባብ ሔዋንን እንዳሳታት እናንተንም እንዳስታችሁ ለክርስቶስ ያላችሁ ቅድስና፣ መሰጠት እና ራስን መሰጠት እንዳይበላሽ ልክ ራሱ እግዚአብሔር በሚቀናው ቅናት ነው ምቀናላችሁ እያለ ይናገራል እና ይ በዚህ መልኩ ቤተ ክርስቲያን ለምን በሚስት ተመሰለች የሚለው እንግዲህ በሦስተኛ ደረጃ እንዳልኳችሁ ንጽህናን ለማሳየት ነው፣ ፒዩሪቲ። ኤፌሶን ላይ እንደውም የፊት መጨማደድ የሌለባትም ይላል። ፊዚካሊ የሰው ፊት የሴቶች ፊት ስጨማደድ በጣም እንትን አይደለም። እንደዛ እንዳትሆን ራሱ ቤተ ክርስቲያንን ምን ያረጋታል? ይንከባከባታል ክርስቶስ ኢየሱስ። ይሄንን በደንብ አድርገን እንድናጤ ነው እፈልጋለሁ። በአራተኛ ነው በአምስተኛ ደረጃ ደግሞ በሚስት የተመሰለችበት ዋናው ምክንያት አብሶሉት ሰሚሽን ፍጹም ሰብሚሽን መገዛት ያንን ለማሳየት ነው። ቤተ ክርስቲያን ከማንም በላይ ከመንግስታትም በላይ ከማንም በላይ ለክርስቶስ መገዛት እንዳለባት ነው። ምክንያቱም ከእራስ በላይ ብልቶች ለማንም አይገዙ። ብልቶችን የሚያዝ ራስ ብቻ ነው። ስለዚህ እንዲሁም ቤተ ክርስቲያንን ከበላይ ሆኖ የሚመራ የሚያዝ ራስ ስለሆነ ክርስቶስ ስለሆነ ቶታል ሰብሚሽን ኢዝ ኢምፖርታንት። ለምሳሌ እንዳልኳችሁ ብልቶች አሁን ለራስ አልታዘዝም ካሉ እጅ እኔ አልታዘዝም፣ በቃ ቤል ምንድን ነው የሚፈጠረው? መስራት የሚገባውን አይሰራም ማለት ነው። አይልም፣ እጅ እግር አይልም፣ ይላል እንጂ በደንብ መቼ መሰላችሁ? ሲታመም ሰምቲንግ አንድ ነገር ሲገጥመው ሲታመም፣ አይሰራም፣ አይንቀሳቀስም፣ ሚሴጅ አይቀበልም፣ እንደገና አስተላልፍም። እና መንፈሳዊ መታመን መንፈሳዊ በሽታ አለ። ሰዎች እንጀስ እንደ ሞቱ የሚያደርጋቸው ሙታን የሚያደርጋቸው ስለዚህ፣ ቤተክርስቲያን ባጭሩ በሚስና በሙሽራ የተመሰለችበት ለዚህ ነው። ባለፈው በደንብ አርገን ዲቴል ስለ ተማን ነው አጠራ አጠራ ርጌ እዚህ ጋር የምናገረው። በአራተኛ ደረጃ ደግሞ ቤተክርስቲያን እንደ ማጥመጃ መረብ ተመስላለች። ይህንን ማይተናል መረብ ታውቃላችሁ። አሳ ማጥመጃ መረብ አለ። ይህ አሳ ማጥመጃ መረብ ወደ ባህር ሲጣል አይመርጥም። ሁሉንም አይነት ነፍሳ ሰብስቦ ነው የሚወጣው። እና ይሄ የሚያመለክተው እንግዲህ አጥቢያ ቤተ ክርስቲያን ውስጥ የተሰባሰቡ ነፍሳት ክርስቲያኖች ናቸው ብለን የምናስባቸው ወንበሩን የሞሉ የዳኑም ያልዳኑም ናቸው ማለት ነው። ያ መረብ ጥሩ ጥሩ የሆነውንም አሳ መጥፎንም እንደያዘ ሁሉ እንዲሁም አጥቢያ ቤተ ክርስቲያን እንዳልኳችሁ ሁሉንም አይነት ሰዎች የያዘች ናት። ልብ በሉ፣ እቺ በመረብ የተመሰለችው አጥቢያ ቤተ ክርስቲያን ናት እንጂ ዓለም አቀፍ ወይም ዩኒቨርሳል ቸርችን አትመለከትም። ያቺ አንድ ቤተ ክርስቲያን የተባለችውን የምትወክል የምትመስል አይደለም። የእሷ ኢሜጅ አይደለችም። የእሷ ፒክቸር አይደለችም። አሳው የእሷ ፒክቸር አይደለም። ይሄ በአሳ የተመሰለችው ወይም የተመሰሉ አጥቢያ ቤተ ክርስቲያናት ናቸው። እዛ ጋር ጌታችን ኢየሱስ ክርስቶስ ይህንን በደንብ አድርጎ በማቴዎስ ምዕራፍ 13 ቁጥር 28 ላይ ታገኛላችሁ። በደንብ አድርጎ ሲያብራራ በመጨረሻው ዘመን መላእክቶች ይመጡና ቆሻሻውንና ንጹህ የሆነውን አሳ ምን ያደርጋሉ? ይለያሉ። ያኛውን ይጥሉታል ነው የሚለው። በመጨረሻው ዘመን እንደዚህ ይሆናል ይላል። እስከዛ ድረስ ግን አብሮ መኖር አለ፣ አብሮ ማምለክ አለ፣ አብሮ መዘመር አለ፣ አብሮ ማፏጨት አለ። እኔ ምክንያቱም ሁሌ ማነሳዊ ማፏጨት እጅግ እየዘገነነኝ እየቀፈፈኝ ያለ ሰይጣናዊ አሰራር፣ ሰይጣን ድምፅ ነው አንዳንድ ጊዜ በውስጡ የሚተላለፈውና፣ እንደሚሰሙኝ ሁሉ ደጋግመው እየሰሙ ባይሰለችው ደስ ይለኛል በቤተ ክርስቲያን ውስጥ በጣም ዘግናኝ የሆነ ስርዓት አልበኝነት ፉጨት ነው። ፉጨት ግን ጌታ ኢየሱስ ክርስቶስ ሁሉንም ያስተካክላል። ይመጥና መላእክቶችን የሚልካቸዋል ያስተካክላል፣ ያስተካክላሉ። ስለዚህ በአንድ አጥባ ቤተ ክርስቲያን ውስጥ መቶ በመቶ የዳኑ ነፍሳቶች ይገኛሉ ብትሉ በአሁኑ ዘበን ነው የምላችሁ። በአሁኑ ጊዜ አይ ዶንት ቲንክ። በበፊት ጊዜ ስደት በነበረበት ጊዜ እውነት ነው ያልዳነ ሰው፣ በመንፈስ ቅዱስ ያልተሞላ ሰው ኢቭን ቱ ኤክስቴንት፣ አንዳንዶቹ በልሳን ካልተናገሩ የሚጠራጠሯቸዋሉ። እና የመንፈስ ቅዱስ መሞላት ኤቪደንሱ በልሳን መናገር ነው ብሎ ኤክስትሪም የሚያምኑ ሰዎች ነበሩና፣ ያም ሆነ ግን እኛ በጣም እናረጋግጠው፣ በመንፈስ ቅዱስ ካልተሞሉ ሰዎች አንቀበላቸውም። ምክንያቱም ስደት አለብን ይላኩብናል። ውሃ ጥምቀትም ይወስዳሉ፣ ምንም ችግር የላቸውም። እነሱም በመንፈስ ቅዱስ እስኪሞሉ ለብቻ ነው የምንይዛቸው። ስለዚህ በዛ ጊዜ በአንዲት አጥቢያ ቤተክርስቲያን ውስጥ የነበሩ ነፍሳት በሙሉ ይዳኑ ናቸው። ግን አንድ አጥቢያ ቤተክርስቲያን ስላችሁ የምናመልክበት የምንጸልይበት ስፍራ የተለያየ ነው። አንድ ከተማ ውስጥ አንድ ቤተክርስቲያን ስንል አንድ ህንፃ ውስጥ እንዳሁኑ እንሰባሰባለን ማለት አይደለም። እና በኋላ እነኛ ሁሉ ጨረሱ ወይ ሩጫቸውን እምነታቸውን እስከ መጨረሻው ቀጥለውበታል ወይ ብትሉ፣ ነው መንጠባጠብ አለ። በጊዜው ግን ለተወሰነ ጊዜ እንዳልኳችሁ በአንድ አጥቢያ ቤተ ክርስቲያን ውስጥ መቶ በመቶ የዳኑ ሰዎች ሊኖሩ ይችላሉ። ግን በኋላ እየተንጠባጠቡ እየሸለኮ መሄዳቸው አይቀርም፣ ወደ ዓለም ሊገቡ ይችላሉ። እና ይሄ በፊትም ነበር፣ እንግዲህ በእኛ ዘመን ብቻ ሳይሆን በሐዋርያትም ዘመን ነበረ። በቆሮንቶስ ቤተ ክርስቲያኖች ውስጥም ነበሩ፣ ስጋውያን የሆኑ ክርስቲያኖች ነበሩ፣ አመንዝራዎች ነበሩ፣ ጣዖት የሚያመልኩም ነበሩ፣ በሌሎችም ቤተ ክርስቲያኖች ነበሩ። እና ስለዚህ እስከ ጌታችን እስከ ኢየሱስ ክርስቶስ ምጽአት ድረስ ይቀጥላል። እንደው ፍጹም ጥርት አድርገን አሁንም እንደው መቶ በመቶ ያሉትን ምእመናን ክርስቲያኖች አድርገን ልናቆይ አንችልም። ምክንያቱም የግል ውሳኔን ስለሚጠይቅ ሰው ደግሞ ፍቃደኛ መሆን አለበት። ሰው ሙሉ በሙሉ ፍቃዱን ለሰው ሊሰጥ አይችልም ሰ እንደዛ ማድረግ አንችልም። ተሞክሯል፣ ግን የሚቻል አይደለም። ነገር ግን ከእኛ የሚጠበቀውን አገልግሎት መፈጸም በትጋት የተቻለንን ማድረግ፣ ማንንም አለመግፋት፣ በማንም ላይ አለመፍረድ ይሄ ተገቢ ነው። የደከሙትን እነሱን ለመያዝ፣ ለመደገፍ፣ ለማቆም በእግዚአብሔር ቤት ውስጥ ጸንተው እንዲገኙ የተቻለን ማድረግ አለብን እንጂ እኛ ወደ ፍርድ ውስጥ ልንገባ አይፈቀድልንም። በአምስተኛ ደረጃ ደግሞ ቤተ ክርስቲያን በእርሻ እና በስንዴ አክቹዋሊ በስንዴ እርሻ እርሻ የሚለውን ለብቻ ተውት ለጊዜው፣ በስንዴ እርሻ ተመስላለች። በስንዴ እርሻ ትመስላለች ይህም በማቴዎስ ምዕራፍ አስራ ሶስት ላይ ታገኛላችሁ ከሀያ አራት እስከ ሀያ አምስት እንደገና ፍቺውን ደግሞ የዚህ ምሳሌ ፍቺ ምዕራፍ አስራ ሶስት ከሰላሳ ሰባት እስከ ሰላሳ ስምንት ታገኛላችሁ እና መንግስት ሰማያት በእርሻ ቦታ ጥሩ ዘር የዘራን ሰው ትመስላለች ይላል እዛ ጋር ጥሩ ዘር ተዘርቶ ነበረ በኋላ ሌሊት መጣና ጠላት ምን አደረገ? እንክርዳድ ዘራበት። እና አሁን ሰራተኞቹ አገልጋዮቹ ወደ እርሻው ሲሄዱ ያልተዘራ ነገር አዩ። እርሻውስ ከስንዴው ጋር በቅሎ እንክርዳድ አዩ። እና ተመልሰው እንዴ ጌታ ሆይ ስንዴ አልነበረም እንዴ ዘራኸው እና አሁን እንክርዳዱ ከየት መጣ ብለው ጠየቁት። እና ጌታቸውም ሲመልስላቸው ይህንን ጠላት ነው እየዘራዋለ አክቹአሊ ተኝታችሁ እያለ አባባል አለ። እዛ ውስጥ ሂደን የሆነ ቃል አለ። ሰውየው ናቹራል የሆነውን ብንመለከት ያለውን እውነተኛውን የእርሻ ቦታ ሄደን ብንመለከት አንድ ገበሬ በምንም አይነት ታምር እንክርዳድና ስንዴ ደባልቆ አይዘራም። እዚህ ግን ጠላት ካለበት ሰውየው እንክርዳድ ሊዘራበት በት ይችላል። መቼ ቀን አይደለም። ለሊት ላይ ሊዘራበት ይችላል። አብረው ይበቅላል። እና እነኚህ ሰዎች እነኛ አገልጋዮቹ ምንድን ነው ያሉት መሰላችሁ? እና ፍቀድልን እንንቀለው ነው ያሉት። እንክርዳዱ እንንቀለው ሲሉ ጌታቸው ምን አለ? ተውት፣ እስከ መከር ጊዜ ድረስ ተውት። ምክንያቱም እንነቅላልን ስትሉ ሌሎቹም አብረው ይነቀላሉ ይላል። ይህ አክቹዋል ሁኔታ አይተናል። በነገራችን ላይ በቤተክርስቲያን ውስጥ እጅግ አመፀኞች የሆኑ ይነሱና ንጹሃን የሆኑ ኢኖሰንት የሆኑ ቅኖችን ይዘውብን ሄደዋል። እንደ በእውነት ጌታን የሚወዱ እና ስለዚህ አትነካኳቸው፣ ተዋቸው ይላል። ሶ በመከር ጊዜ መላእክቶች ይላካሉ። እነሱ ምን ያደርጋሉ? ኖው ኢት እንክርዳዱ የትኛው እንደሆነ ስንዴ የትኛው እንደሆነ ያውቃሉ እና እንክርዳዱን አጭደው ወደ እሳት ይጥሉታል። ጎተራው እንትኑን ደሞ ስንዴም ሰብስቦ ወደ ጎተራ ያስገባሉ። እስከ መከር ድረስ ተዋል። ስለዚህ በዚህ ረገድ በአንዲት አጥቢያ ቤተ ክርስቲያን ውስጥ እንክርዳድም አለ ስንዴም አለ ማለት ነው። ስለዚህ በስንዴ አዝመራ ቤተ ክርስቲያን የተመሰለችው ይሄ ስዕል የተሰጠን በዚህ ምክንያት ነው ልላችሁ ነው። በስድስተኛ ደግሞ እንዲሁም ራሷ ቤተ ክርስቲያን በእርሻ እንዳልኳችሁ ቅድም ምዕራፍ እንትን ቁጥር አምስት ላይ በስንዴ አዝመራ ነው አልኳችሁ። አሁን ደሞ በእርሻ ሊትራሊ እርሻ አይታችኋል አይደለም? በእርሻ ደሞም ትመሰላለች ቤተ ክርስቲያን ማለት ነው። ሐዋርያው ጳውሎስ እንደውም ባንደኛ ቆሮንቶስ ምዕራፍ 3 ዘጠኝ ላይ እናንተ የእግዚአብሔር እርሻ ናችሁ ይላል አይደለም? እናንተ የእግዚአብሔር እርሻ ናቸው ይላል። እና እነኚህ ማሳ ናቸው ማለት አይደለም? በእርሻ ላይ የሚዘራ ዘር አለ ከዛ በኋላ ይበቅላል እና ይሰበሰባል እና ቤተ ክርስቲያን በእርሻ የተመሰለችበት ዋና ምክንያት ነፍሳቶች የሚሰበሰቡበት የሚባዙበት ነው። እና ሕዝቅኤል ላይም እንደዛ የሚላለ እግዚአብሔር ወደ እናንተ ይመለከታል ያችኋል ነው የሚለው። ትታረሳላችሁ፣ ይዘራባችኋል፣ ትበዛላችሁ እያለ ይናገራል። እርሻ የሚያሳየው እንዳልኳችሁ ዘር የሚበዛበት ነው። እርሻ በዋናነት አፈር መሆኑን አትዩ። እርሻ ከሌለ ዘር ምዘሩበት አይኖርም ማለት ነው። ስለዚህ ቤተ ክርስቲያን፣ አጥቢያ ቤተ ክርስቲያን እንደ እርሻ የተወሰደችበት ዋናው ምክንያት ብዙ ነፍሳትን የምንሰበሰብበት ነው። እንደ ጎተራም አድርገን ልንወስድ እንችላለን። በሌላ ቦታ እንደዛ ተጽፏል። ስለዚህ ቤተ ክርስቲያን በእነዚህ መመሰሏ በብዙ በአንድ መልኩ አይደለም እንዳልኳችሁ እርሻና ስንዴ አዝመራ ምናልባት የተቀራረበ ነገር ታገኛላችሁ አሳ ማጥመጃ መረብና እርሻ ምንም አይገናኝም። እንደገና ሙሽራና ሕንፃ ቤት ምንም አይገናኝም። እና እነ የተለያዩ ኢሜጆች እነ የተለያዩ ምሳሌዎች የተሰጡ ዋና ዋናው ምክንያት ቤተ ክርስቲያንን ለመግለጽ ነው፣ በደንብ አድርገን እንድናውቅ። አሁን አውቀናል ማለት አለ ለሆን የሚያስተማርኳቸው ትምህርት ገብቷችኋል እርግጠኛ ነኝ ግን ላይፉ በሚገባ ውስጣችን ገብቶ አይተነዋል ማለት አይደለም። ሌትስ ያው እንዳልኳችሁ እንደ ክርስቶስ አካል ወስደናል። ቤተ ክርስቲያን ነው ሪል፣ ይሄ ቋንቋው ነው ይገባል። የክርስቶስ አካል የሚሆነው ያ አካል ህይወት ያለው አካል ነውና እኛው ራሳችን ሆነን እንኳን እያለ አልገባል። አካል እኮ ሆነናል እና የቅዱሳን ስብስብ አንድ ላይ ተሰባስቦ የክርስቶስ አካል የመሆኑ ጉዳይ አልገባንም። ይህ ቢሆን ኖሮ ለምን ክርስቲያኖች እርሰ በርሳቸው ይናጫሉ ይነጫነጫሉ? ለምን አንዱ በላይ ላሉ ይነሳል? አሁን አሁን ተመልከቱ የሰውነታችንን ብልቶች ተመልከቷቸው። እጅ አለ፣ ግራ አለ፣ ጆሮ አለ። እነኚህ የማይደጋገፉ ከሆነ እርሰ በርሳቸው የሚናኮሩ ከሆነ ዴይ ካኖት ኤግዚስት የሚገባውን ስራ መፈጸም አይችሉም። ስለዚህ የክርስቶስ አካል የመሆኑ ምስጢር ቢገባ ኖሮ ክርስቲያኖች እጅግ እንደጋገፍ ነበር። ልክ ጳውሎስ እንዳለው አንዱ ሲታመም እንረባረብ ነበር። መከራ ሲቀበል እንረባረብ ነበር። ሲታመም ሲቸገር እንረባረብ ነበር። እንኳን መታመም እንኳን መቸገር ቀርቶ ደህናዎቹ ራሳቸውን ችሎ የሚኖሩቱ አንዱ ሌላው ላይ ይነሳል፣ አንዱ አገልጋይ በሌላው ላይ ይነሳል። አልገባንም ያልኳችሁ ለዚህ ነው። አካል የመሆኑ ምስጢር አልገባንም። አካል መሆኑ አካል ቤተ ክርስቲያን የክርስቶስ አካል ተብላ መጠቀሷ አበረም አድርጎ ስንሰበክ ስንሰብክ ኖረ ሊሆን ይችላል። ግን እኛው ራሳችን እኮ ነን። ታዲያ እንደዛ ሆነን ለምን አንገኝም? ለዚህ ነው ወደ አዲስ ኪዳን ቤተ ክርስቲያን እንመለስ፣ ተው ይሻላችኋል፣ እያልኩ ብዙዎችን እየመከርኩ አለሁት። በዚህ ምክንያት ነው እና እንዳልኳችሁ ሌላ አሁን የቤተ ክርስቲያን እንደ ህንፃ ት ሚንስ የእግዚአብሔር ማደሪያ ነው። የእግዚአብሔር ማደሪያ ከመሆን የበለጠ ነገር አለ። እኔ አይ ዶንት ቲንክ ኢቭን የክርስቶስ አካል ከመሆን የበለጠ ምን ይደረግልን? ምን ይሰጠን? ምን እንሆን? የትኛው ስፍራ ይሻለናል? ይሄ ራሱ የክርስቶስ አካል መሆናችን አይበቃንም እንዴ? በቤተ ክርስቲያን ውስጥ ባለው ፖዚሽን ከመገፋፋት ይልቅ ይሄ ራሱ እኮ የማይገባኝ ነው። ሌሎች ይገባል። አንድ ሰው በምንም አይነት ሁኔታ ይህን ቦታ እኛ ተገቢ ሆኖ የተሰጠን አይደለም፣ በጸጋው ነው። አልገባንም ገና እና ባስተምር ባስተምር ሁሌ የማይሰለቸኝ ነገር ቢኖር ይሄ ነው። የጌታችን ኢየሱስ ክርስቶስ ቤተ መቅደስ፣ የእግዚአብሔር ቤተ መቅደስ፣ የመንፈስ ቅዱስ ቤተ መቅደስ፣ የሚያስደንቅ እኮ ነገር ነው። ግን ተበታትነን እንዴት ቤተ መቅደስ እንሆናለን? በእርግጥ በግል የእግዚአብሔር ቤተ መቅደስ እንደሆንን ይናገራል። ስጋችሁ የእግዚአብሔር ቤተ መቅደስ ነው ይላል። ኦኬ ያ ብቻ በቂ አይደለም። ግን ተገጣጥመን ደግሞ እንደ ህንፃ ተሰራር ተሰርተን የእግዚአብሔር ማደሪያው እንድንሆን፣ እዛ ነው አምልኮ የሚካሄደው መንፈሳዊ መስዋዕትን የምናቀርበው እዛ ነው፣ በግላችን አይደለም። ስለዚህ እነኚህን ነገሮች በደንብ አድርገን ልንረዳ ይገባል። እና ሀንዳውቱ ሲዘጋጅ በደንብ አድርጋችሁ እንድታጠኑ እፈልጋለሁ። ኔክስት የምንመለከተው ደግሞ ቤተ ክርስቲያን በማንነት መግለጫዋ ሌላም ሌላም መገለጫ ተሰጥቷታል። በተለይ ለቤተ ክርስቲያን አባላት፣ ለክርስቲያኖች፣ ለቅዱሳን አዝ ኢንዲቪዥዋልስ የተሰጠ ሌሎች መገለጫዎች አሉ። እሱም በሚቀጥለው ጊዜ እና which is really important ጌታ እግዚአብሔር ይባርካችሁ። ዛሬ ጋር እንጨርሳለን።